ባለፈው በሰራውላችሁ ቪዲዮ ሃይፋሚ አፕሊኬሽንን ተጠቅማችሁ እንዴት አድርጋችሁ አካውንት ከፍታችሁ ዶላሮችን መሰብሰብ እንደምትችሉት አሳይቻችኋለሁ። በተጨማሪም ደግሞ ሃይፋሚ ላይ ያሰበሰባችሁትን ዶላር ዊዝድሮ ማድረግ እንዴት እንደምትችሉት አሳይቻችኋለሁ። በቀላሉ እንዴት አድርጋችሁ ሃይፋሚ ላይ የሰራችሁትን ዶላር ማውጣት እንደምትችሉት በቀላሉ አሳይቻችሁ ነበር። በዛሬ ቪዲዮ ግን የምንመለከተው አዲስ አፕሊኬሽን ነው። በዚህ አፕሊኬሽን ተጠቅማችሁ በቀላሉ ከ60 ዶላር እስከ 300 ዶላር መስራት ትችላላችሁ። ይህ የሚሆነው የእናንተን ጥረት ይጠይቃል፣ የእናንተን ታታሪነት ይጠይቃል። በዚህ አፕሊኬሽን ከ1000 እስከ 5000 ዶላር የሰሩ ሰዎችም አሉ። እናንተ በዛ ደረጃ እንኳን ባሰሩት በቀላሉ ከ60 እስከ 300 ዶላር በወር መስራት ትችላላችሁ። ይህ የሚሆነው ግን እናንተ ጠንክራችሁ ካሰራችሁ በቀላሉ የሚትሰሩበት መንገድ ነው። በዚህ ቻናል የሚያቀርብላችሁ የኦንላይን ስራዎች ሁሉም እኔ ተጠቀሚበት ያለፍኩበትንና በራሴ ቼክ ያደረኩትን ብቻ ወደ እናንተ አደርሳቸዋለሁ። ስለዚህ ሁሉም የኦንላይን ስራ ሲባል ፔመንት ሚቲቲዎቹ ይለያያሉ፣ እንደዚህም ደግሞ እናንተ የሚተሰሩበት መንገድ ይለያያል። የዛሬ አፕሊኬሽን ጆዮ ሊቭ ይባላል። እንዴት አድርጋችሁ ጆዮ ሊቭ እንዴት አድርጋችሁ እጅግ በቀላሉ ጆዮ ሊቭ አካውንት መክፈትና እንዴት አድርጋችሁ ታስኮች ማስራት ትችላላችሁ፣ ቬሪፊኬሽኑን እንዴት ቬሪፋይ ማድረግ ትችላላችሁ። እንዲሁም ደግሞ ሌብል አለ በሴትና በወንድ ይለያያል። ጆዮ ሊቭ ሲሰሩ ማለት ነው የሚሰጣችሁ የዳይመንድ ልዩነት አለ። እሷ ምንድነው የሚለውን ነገር እንመለከታለን። ቀጥሎ ደግሞ የሚሰራላችሁ ቪዲዮ ውዝድሮ አደራረግን ነው። ስለዚህ ጆዮ ሊቭ ከዛሬ ጀምራችሁ ከሰራችሁ ይህንን አክል ዶላር ማስራት ትችላላችሁ። ይህ ዶላር ቀላል ሊመስላችሁ ይችላል። እነዚህ ዶላሮች ተሰብስቦ ግን ጥሩ ገቢ ሊሆኑ ይችላሉ ማለት ነው። ስለዚህ እናንተም ጠንክራችሁ ከሰራችሁት ልትለወጡበት ትችላላችሁ። እንዴት አድርጋችሁ ጆዮ ሊቭ አካውንት መክፈት ትችላላችሁ፣ ቬሪፊኬሽን መንገዱ ምን ይመስላል፣ የምትሰሩ ታስኮች ምንድነው፣ እንዴት ነው ዶላሮችን ልንሰበስበው የሚገባ የሚለውን ነገር በዝርዝር እንመለከታለን። እስከመጨረሻ አብራችሁ ይቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ ዩቲዩብ ቻናል ስለ ኦንላይን ስራዎችና የተለያዩ ቴክኖሎጂ ነክ የሆኑ መረጃዎችን ወደ እናንተ የማቀርብበት ዩቲዩብ ቻናል ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አሁን ወደ ጉዳያችን እንገባለን። በመጀመሪያ ደረጃ የሚያስፈልጋችሁ ጆዮ አካውንት ለመክፈት አፕሊኬሽኑን ያስፈልጋቸዋል። እንግዲህ አፕሊኬሽኑን ዲስክሪፕሽን ስር አስቀምጨላችኋለሁ። ሊንኩን በተመሳሳይ ደግሞ በቴሌግራም ቻናል ላይ አስቀምጨላችኋለሁ። ቴሌግራም ቻናሌን ደግሞ ዲስክሪፕሽን ስር ታገኙታላችሁ። በቀላሉ ደግሞ ቴሌግራም ላይ ከገባችሁ በኋላ ሙሄ አፕ ብላችሁ ሰርች ብታደርጉት ታገኙታላችሁ። አፕሊኬሽኑን እንዴት መጠቀም ትችላላችሁ የሚለውን ነገር ልንገራችሁ። ይህንን አፕሊኬሽን ለመጠቀም VPN ያስፈልጋችኋል፣ የሂንድ VPN ያስፈልጋችኋል። ያንን VPN ደግሞ ቴሌግራም ቻናል ላይ ያስቀምጥላችኋለሁ፣ ከዛ ማየት ትችላላችሁ። ሁለተኛ ደግሞ አፕሊኬሽኑን በትክክለኛ ሊንክ ማግባት ያስፈልጋችኋል። ሊንኩን ዲስክሪፕሽን ስር በተጨማሪም ደግሞ ቴሌግራም ቻናል ላይ ታገኙታላችሁ። ኢንቪቴሽን ኮድ አለ። ኢንቪቴሽን ኮዱ ከመጀመሪያ እዚህ ላይ የምትመለከቱት ነው። በተጨማሪም ደግሞ የኔ አካውንት አይዲ አለ። በዚህ ገብታችሁ እኔ ሁል ጊዜ ማታ ማታ ላይቭ ስለሚገባ እዛ ላይ መታችሁ የተለያዩ ጥያቄዎች ካላችሁ መጠየቅ ትችላላችሁ። ከኛ ጋርም ማስራት ትችላላችሁ። ስለዚህ በዚህ ኢንቪቴሽን ኮድ መመዝገባችሁን እንዳትረሱት። እንዴት ነው የምትመዘገቡት? አሁን እንመለከታለን። በመጀመሪያ አካውንት ከመግፋታችሁ በፊት ቪፒኤን መጠቀም ይኖርባችኋል። ቪፒኤኑን ደግሞ በቀላሉ ይሄንን ቪዲዮ በለቀቁበት ቦታ ላይ እዚህ ታይቱሉ ላይ ክሊክ ታርጉትና እዚህ ስር የቴሌግራም ቻናልን ሊንክ እዚህ ስር አስቀምጬላችኋለሁ። የቴሌግራም ሊንክ ይሄኛው ነው። ይሄኛውን ቴሌግራም ሊንክን ክሊክ ታርጉት እና በቀላሉ ወደ ቴሌግራም ቻናሌ ማግባት ትችላላችሁ። በጣም ቀላል ነው። ወይንም ደግሞ በቀላሉ ቴሌግራም ቻናሌ ይሄኛው ነው። ሙሄ አፕ ይላል አድስ ነው። ስለዚህ ጆይን ማድረጋችሁንም እንዳትረሱት። በዚህ ቪፒኤን ተጠቀሙ ብዬ አስቀምጬላችኋለሁ። በመጀመሪያ ይሄኛውን ቪፒኤን ከታርዱት ታወርዱታላችሁ ከፕሌይ ስቶር ላይ ታወርዱታላችሁ። እኔ ኦልሬዲ አውርጅ ያለኝ ቪፒኤኑ ይሄንን ይመስላል። ፕሮፋይሉ ይሄንን ይመስላል፣ አሳስታችሁ ስለሚችል ይሄኛውን ቪፒኤን በመጀመሪያ ኮኔክት ታደርጉታላችሁ። ኮኔክት ኢንስታል ካደረጋችሁ በኋላ ኮኔክት ጥቅሙ ምንድን ነው የሚለውን ነገር በኋላ ላይ ነግራቸዋለሁ፣ የቪፒኤን ጥቅም ማለት ነው። ቪፒኤኑ ሳትጠቀሙትና ስትጠቀሙት ልዩነቱ ምንድን ነው የሚለውን ነገር እንመለከታለን። ማስታወቂያ ነገር ያመጣባቸዋል። ያንን ማስታወቂያ ላይ ካለቀ በኋላ ክሊክ ታርጉትና እዚህ ላይ ደግሞ ኦኬ ትሉታላችሁ። ኮኔክት ታርጉታላችሁ። ከዛ እዚህ የተለያየ ማስታወቂያዎች ይመጣሉ። ክሎዝ ወይንም ደግሞ ኤክስ ምልክት አለች፣ እሷ ላይ ክሊክ ታርጉታላችሁ። በእንደዚህ ሁኔታ ኮኔክት ታርጉታላችሁ። ኢትዮጵያ ውስጥ የምትገኙት በዚህ ቪፒኤን መጠቀም ትችላላችሁ። አሁን ደግሞ ጆዮ ሊቭ ለማውረድ አሁንም ቪዲዮ ይህንን ቪዲዮ በምትመለከቱበት ቦታ ላይ ምን ታደርጉታላችሁ? ታይትል ወይንም ደግሞ ርዕሱ ላይ ክሊክ ታደርጉትና እዚህ ዲስክሪፕሽን ይከፍትላችኋል። ከዛ ሞር የምትል አማራጭ አለች። እሷ ላይ ክሊክ ታደርጉትና አሁንም ደግሞ የአፑ ሊንክ እዚህ ስር አስቀምጣለሁ፣ ወይንም ደሞ ወደ ቴሌግራም እንዲወስዳችሁ ቴሌግራም ቻናል ለማግኘት ይሄንን ሊንክ ይጫኑ የሚለው አለ እሱ ሊንክ ትጭኑታላችሁ ቀጥታ ወደ ቴሌግራም አካውንት ይወስዳቸዋል ይወስዳችኋል፣ ማለት ነው። እዛ ላይ አስቀምጬላችኋለሁ። እዚህ ላይ እንደምትመለከቱት በወር ከ20 እስከ 300 ዶላር ሊሰሩበት የሚችሉት አፕ ብዬ አስቀምጬላችኋለሁ። ጆዮ ሊንክ ይላል ይሄኛው ሊንክ ይጭናችሁ፣ ቀጥታ ከፕሌይ ስቶር ወይንም ደግሞ ከአፕ ስቶር አፕሊኬሽኑን ታወርዱታላችሁ። ቀጥታ አፕ ከፕሌይ ስቶር አውርድ ይለኛል። ከስልክ ስልክ ይለያያል፣ ሌላ ላይ ዳውንሎድ የሚል አማራጭ ነው የሚመጣላችሁ። እሱ ላይ ክሊክ ስታደርጉት ወደ ፕሌይ ስቶር ይወስዳችኋል። ጆዮ ሊቭ ይላል። እሱን እንስታይል አድርጋችሁ ታወርዱታላችሁ። ኢንስታል ታደርጉትና ካወረዳችሁ በኋላ አሁን ደግሞ የአካውንት አከፋፈትን እንመለከታለን። እንግዲህ ወደ አፕሊኬሽኑ ስትገቡት በዚህ መንገድ እንደሚመጣላችሁ እዚህ ላይ እንደምትመለከቱት ጆዮሊ ይላል። በተለያዩ አማራጮች መጠቀም ትችላላችሁ። በስልክ መክፈት ትችላላችሁ። ከዚህ በፊትም አካውንት ካላችሁ ሎጊን ብላችሁ መግባት ትችላላችሁ። እዚህ ከታች ሎጊን የምትለው የነ ቲክ የምትደረግበት ተርሚናል ፕራይቬሲያቸውን የምትቀበሉበት ቲክ አድርጉትና ከዛ ጎግልን ምረጡት። ኢሜል ኮኔክት ስለምታደርጉት፣ ከዛ ከሚመጣላችሁ ኢሜሎቹ መካከል አንዱን ምረጡት። አንዱ ከመረጣችሁ በኋላ እዚህ ላይ እንደምትመለከቱት ኮምፕሌት ዩር ፕሮፋይል ይላችኋል። የእናንተን ፕሮፋይል ማስገባት ትችላላችሁ። ካሜራ ምልክት አለች፣ እሷ ላይ ክሊክ አድርጋችሁ ከታች ደግሞ የሚሰጣችሁ ስም አለ፣ እሱን አጥፍታችሁ የራሳችሁን ስም መጻፍ ትችላላችሁ። ለምሳሌ የፈለጋችሁትን ብላችሁ ሰርች መጻፍ ትችላላችሁ። ከዛ የፈለጋችሁትን መጠቀም ትችላላችሁ። እዚህ ለምሳሌ እኔ ይሄኛውን ስም ሰጥቼ አለኝ። ከዛ ሰሌክት ኤጅ ይላችኋል። እድሜያችሁን እዚህ ላይ ሰሌክት ታደርጉታላችሁ። ለምሳሌ የተወለዳችሁበት ዓመተ ምሕረት ከ18 በላይ አርጉት። ሁል ጊዜ የኦንላይን ስራዎች ስትሞሉት ከ18 ዓመት በላይ አድርጉት። ከዛ እናንተ ደግሞ እዚህ ወር አለ ወሩን ትመርጣላችሁ። በጣም ቀላል ነው። እዚህ ላይ ወሩን ትመርጣላችሁ፣ ዴት ትመርጣላችሁ። ከዛ ኮንፈርም ታደርጉታላችሁ። ከ18 በላይ ማድረጋችሁን እንዳትረሱት። ከዛ እዚህ ላይ ደግሞ እዚህ ጾታችሁን የምትመርጡበት ነው። እኔ ወንድ ስለሆንኩ ወንድ ነው። እናንተ ሴት ከሆናችሁ ደግሞ ሴትን ትመርጣላችሁ። ከዛ ስታርት ዘ ጆርኒ ይላችኋል። ስታርት ዘ ጆርኒ የምትሉ ላይ ክሊክ አድርጋችሁ የራሳችሁን አካውንት ክሬት አደረጋችሁት ማለት ነው። ስለዚህ ወደ ሃይፋሚ በዚህ መንገድ ትገባላችሁ። ዌልካም ቱ ይላችኋል ጎ ሃይፋኒ ፋን ይላችኋል። ወደ ፋን ግቡት ነው የሚላችሁ። እቺን ኤክስ ታደርጉትና አሁን እንዴት አድርጋችሁ ቬሪፋይ እንደሚታደርጉት አሳያችኋል። ነው ይፊት ይሄኛው እዚ ላይ ፓርቲ የሚገኙት ሰዎች እዚ ላይ ያሳያችኋል። እያንዳንዱ መመልከት ትችላላችሁ። በጣም አሪፍ የሚባል የሚከፍል አፕሊኬሽን ነው። ለብዙ ሰዎች አበሻዎች እየተጠቀሙበት የሚገኙት ነው። ስለዚህ አሁን ፕሮፋይሉን ቬሪፋይ እናደርጋለን። ከታች እዚህ ላይ እንደምትመለከቱ አምስት ዝርዝሮች አሉ፣ ወይንም ሲቲንጎች አሉ። ላይቭ አለ፣ ሩም አለ፣ ኤክስፕሎር አለ፣ ኢንቦክስ እና እንደዚህም ደግሞ ፕሮፋይል አለ። ላይቭ የሚባለው እናንተ ላይቭ ላይ ያሉትን ሰዎች ያሳያቸዋል። እንደዚህ እናንተም ደግሞ ላይቭ የምትል ምልክት አለች፣ እሷ ላይ ክሊክ አድርጋችሁ ላይቫችሁ መጀመር ትችላላችሁ። ሩም የሚል አለ፣ ሩም ደግሞ ሩም ከከፈታችሁ ሩም ላይ መግባት ትችላላችሁ። ስፕሮል ደግሞ ያው የተለያዩ ነገሮችን ፖስት የምታደርጉበት ነው። ኢንቦክስ ደግሞ የተለያዩ ሜሴጆች እንደዚህም ደግሞ ከሰዎች ጋር የምትጻፉበት ነው። ፕሮፋይል ደግሞ የእናንተ ፕሮፋይል ኤዲት የምታ የሚያደርጉበት ነው። ስለዚህ ከነዚህ መካከል መጀመሪያ ፕሮፋይል ላይ ትገባላችሁ። ፕሮፋይል የሚለው ላይ ከገባችሁ በኋላ የናንተ አይዲ እዚህ ላይ ይቀመጣል። የናንተ አይዲ እናንተን ሰው እናንተን ሰው ማግኘት ሲፈልግ በዚህ አይዲ ነው እናንተን ማግኘት የሚችል። ይሄኛው አይዲ ኮፒ አድርጋችሁ ለሰዎች ትስልካላችሁ። ሰዎች ምን ያደርጋሉ? እዚህ ላይ ገብቶ ሰርች ያደርጋሉ ማለት ነው። በቀላሉ ሰርች አድርጎ እናንተን ማግኘት ይችላሉ። አሁን እንዴት አድርጋችሁ ቬሪፋይ ማድረግ እንደምትችሉት ነግራችኋለሁ። ከዛ በፊት ግን የዚህ አፕ አከፋፈል ሁኔታውን ልንገራችሁ። ለሴትና ለወንድ ይለያያል። ለምሳሌ ወንዶች ኢትዮጵያ ውስጥ ከሆናችሁ ሌቭል ሶስት ሳትገቡት ቀጥታ ላይቭ ማግባት አትችሉም። እንደዚህም ደግሞ ሴቶች ላይቭ ማግባት ትችላላችሁ፣ ፓርቲ ማግባት ትችላላችሁ፣ የተለያዩ ታስኮችን በሌቭል አንድ ማስራት ትችላላችሁ። ስለዚህ ወንዶች መጀመሪያ ማድረግ ያለባችሁ ምንድነው ሌቭላችሁን ማሳደግ ነው። ስለዚህ ሌቭል ለማሳደግ ደግሞ ኮይን ያስፈልጋችኋል። 6000 ኮይን ካላችሁ በቀጥታ ያንን ኮይን ኦት ጊፍት በማድረግ ወይንም ደግሞ ወደ ራሳችሁ ግሩፕ ወይንም ደግሞ ሩም ጊፍት በማድረግ በቀላሉ ሌቭላችሁን ማሳደግ ትችላላችሁ ማለት ነው። በጣም ቀላል ነው። ወይም ደግሞ ከሰዎች ጋር ኮይን ሰዎች እንዲሰጣችሁ ታደርጉት እና ያንን ኮይን እናንተ ለሰዎች መልሳችሁ ጊፍት ማድረግ ትችላላችሁ። በጣም ቀላል ነው። ይሄንን ነገር ነው አሁን መጀመሪያ እንዴት አድርጋችሁ ቬሪፋይ እንደምታደርጉት እና ቀጥሎ ደግሞ ሪዋርዶችን እንዴት ማስራት እንደምትችሉት አሳያችኋለሁ። እዛ መካከል ግን እናንተ ያልተረዳችሁት ነገር ካለ በኮመንት ልታስቀምጡልኝ ትችላላችሁ። ቬሪፊኬሽን የምትለው ላይ ክሊክ ታደርጉት እና በጣም ቀላል ነው። ማይ ቬሪፊኬሽን የሚ ይመጣል። በሁለት መንገድ ነው። ሪል ፐርሰናል ቬሪፊኬሽን የምትለውን እቺ ላይ ክሊክ አድርጋችሁ የእናንተን ምን ትሰጣላችሁ? ፎቶ ትሰጣላችሁ። ለምሳሌ አፕሎድ ዩ አሁን ፎቶ የሚልና ስታርት ቬሪፊኬሽን የሚል አለ። የእናንተን ፎቶ ትመርጣላችሁ። ከየት ከጋላሪያችሁ ታመጣላችሁ ማለት ነው። ካለጋላሪ አንድን ፎቶ ታመጡትና እዚህ ላይ ታስገባላችሁ። ከዛ ቬሪፋይ ታደርጉታላችሁ። ስታርት ቬሪፊኬሽን ይላችኋል። ከዛ ቬሪፊኬሽን ስታርት ስታደርጉት የእናንተን ፌስ ይቀርጻል። ከዛ ሰው መሆናችሁን ይለያል ማለት ነው። ይህን ነው አንደኛው። ሌላው ደግሞ ጆይን ኤጀንሲ የሚል ነው። ይሄኛውን የኔ ኤጀንሲ ስር መቀመጥ የምትፈልጉት ከኔ ጋር ማስራት የምትፈልጉት ሰዎች እዚህ ላይ ጆይን ማድረጋችሁ እንዳትረሱት። ይሄኛው ኤጀንሲ ወይንም ደግሞ ኢንቪቴሽን ኮዱ ይሄኛው ነው። ኢንቪቴሽን ኮዱን ይሄኛውን ተጠቀሙበት። ለምሳሌ ጆይን የምትሉ ላይ ክሊክ ካደረጋችሁ በኋላ እዚህ ላይ የምትሞሉት ኮድ አለ አሁን ስክሪን ላይ የጻፍኩላችሁ ማለት ነው። እሱን በትክክል እዚህ ላይ ታስገቡትና ስድስት ዲጂት ነው። ጆይን ኤጀንሲ ይላችኋል። ፕሊዝ ኢንተር ሲክስ ዲጂት ኤጀንሲ ኢንቪቴሽን ይላችኋል። እሱ ላይ ክሊክ አድርጋችሁ አሁን የሚነግራችሁን ታስገባላችሁ። ሁለት ታደርጉታላችሁ፣ ካፒታል ኦ ታደርጉታላችሁ፣ ከዛ ደግሞ ኤን ታድርጉታላችሁ፣ ካፒታል ከዛ ስድስት ሁለት ካፒታል ኤፍ። ይሄኛው የኛ ኢንቪቴሽን ኮድ ነው ማለት ነው

ማስረዳት ይችላል ማለት ነው። ሌላው ግን እዚህ ላይ መሳሳት የሌለባችሁ ጆይን ኤጀንሲ ሚል አለ አይደል። ጆይን ከማደረጋችሁ በፊት እናንተ ኤጀንት ሆናችሁ ሰዎች ማሰራት የሚትፈልጉ ከሆነ ይሄንን ጆይን እንዳታደርጉት። ምክንያቱ ምንድን ነው? እናንተ ኤጀንት መሆን ስለሚትፈልጉት እናንተ በውስጥ አናገሩኝ። በዚህ ዩዘር ኔም ወይንም ደግሞ በዚህ ስልክ እኔን ማግኘት ትችላላችሁ። ከዛ ቀጥታ ሊንክ ልክላችኋለሁ። እናንተ ኤጀንሲ ሆናችሁ ማሰራት ትችላላችሁ። ሰዎች መዝግባችሁ እንደኔ ሰዎች እናንተ ስር እንደመዘገብ አርጋችሁ ማሰራት ትችላላችሁ ማለት ነው ቬሪፊኬሽን ላይ የሚገኝ ይሄኛው ነው አሁን ደግሞ ቀጥሎ የምናየው ምንድነው ሪዋርድ ነው ሪዋርድ እዚህ ላይ ኢንቪቴሽን ውስጥ ትመሉ ቬሪፊኬሽን ውስጥ ትመሉ ይሄኛው ድረገጽ ነው የሚከፈትላችሁ ግን ኤጀንት የሆናችሁ በዚህ መልኩ አይመጣላችሁ ከዚህ በታች የተለያዩ ዝርዝር ያሉ ሴቲንጎች ይከፈታሉ እሱን እንመለከታለን አሁን እዚሁ ላይ ሌላ ላይ እንመለከታለን ሊንኩን ደግሞ አስቀምጥላችኋለሁ ኤጀንት የሆናችሁ ማሰራት የምትፈልጉት ሪዋርድ የምትሉ ላይክ ውስጥ ከገባችሁ በኋላ የምትሰሩበትን መንገድ አሁን ልንገራችሁ እዚህ ላይ ሶስት አማራጮች አሉ። ላይቭ አለ፣ ኢንቫይት አለ፣ ዴሊ አለ። ስለዚህ ለዚህ ሶስቱን ላስረዳችሁ። ላይቭ ምነው እናንተ ላይቭ የምትቀመጡበት ነው። በአንድ ቀን ለምሳሌ ዴሊ ሊቭ ዱሬሽን አንድ ሰዓት ስትቀመጡት ኢትዮጵያ ውስጥ የምትገኙት ሶስት ሺህ ዳይመንድ ይሰጣችኋል። ላይቭ ስትቀመጡት ለወንዶች ማለት ነው። ለሴቶች ደግሞ አምስት ሺህ ነው የሚሰጣችሁ። የሁለት ሺህ ልዩነት አለ። ሁለተኛ ሰዓት ሪከመንድ ይሰጣቸዋል። በተጨማሪም ደግሞ ለወንድ ለሴቶች አምስት ሺ ይሰጣቸዋል። ለሴቶች ጠቅላላ አስር ሺህ ለወንዶች ጠቅላላ ስድስት ሺ ዳይመንድ ይሰጣቸዋል። ስትቀመጡት ማለት ነው። እዚህ ላይ መሳሳት የለባችሁ። ቅድም ቪፒኤን ተጠቀሙ ብያችሁ ነበር። ኢትዮጵያ ውስጥ ቪፒኤን ባልተጠቀም ኖሮ እዚህ ላይ የሚያሳየኝ ሶስት ሺህ ዳይመንድ ሳይሆን አንድ ሺህ ዳይመንድ ነው። ለወንድም ለሴትም አንድ ሺህ አንድ ሺህ ነው የሚሰጣችሁ። ስለዚህ ያንን እንዳይቀነስባችሁ ነው ቅድም የህንድን ቪፒኤን የተጠቀሙ ያልኳችሁ። ይሄን ይመስላል ይሄኛው። ሳትሳሳቱ በየቀኑ እነዚህ ሁለቱም በተለይ ላይቭ መግባታችሁን እንዳትረሱት ግን ወንዶች ሌቪል ሶስት ሳደሱት በጭራሽ ላይቭ እና ላይቭ አያስገባችሁም። እንዴት አድርጋችሁ ሌቪላችሁን ማሳደግ እንደምትችሉት ነግራችኋለሁ። ሌላኛው ደግሞ እዚህ ላይ የምትመለከቱት ኢንቫይት ነው። ኢንቫይት ሰዎች በማድረግ ነው በኢንቪቴሽን የምታገኙት ነው። ከዛ በፊት ግን ዴይሊ ታስክ ሁሉ አሳያችሁና ኢንቫይት እንዴት እንደምታደርጉት አሳያችኋለሁ። ዴይሊ የሚለውን ክሊክ እናደርግና እዚህ ላይ የሚገኙትን ዴይሊ ታስኮች ናቸው። እነዚህ በየቀኑ የሚሰሩት አንደኛ ፕራይዝ አለ። ላይክ ጊፍት ማለት ነው። እሱ ጊፍት ስትሰጠጡ በቀላሉ የሚታገኙት ነው። ሌላ ደግሞ ጌም አለ። ጌም ስትቀመጡት ይሄንን ያክል ኮይን ማግኘት ትችላላችሁ። ሌላ ደግሞ ላይቭ ላይ የሚገኙትን ስትሪመሮችን ሊንክ በዋትስአፕ እና በሜሴንጀር በሚትልኩበት ጊዜ የሚሰጣችሁ ኮይን አለ። ሌላኛው ደግሞ ለ30 ደቂቃ ሩም ላይ ስትቀመጡ ሊቭ ስትሪም ስትቀመጡት የራሳችሁ ሩም ላይ 200 ኮይን አካባቢ ይሰጣችኋል። ሌላኛው ደግሞ በቮይስ ለ30 ደቂቃ ስታወሩት ወደ 50 ኮይን አካባቢ ይሰጣቸዋል። ሌላ ደግሞ የተለያዩ ሩሎች ላይ ሚሴጅ ስትጻጻፉት በቀላሉ አስር ሚሴጅ ስትጻጻፉት እዚህ ላይ ኮይን ይሰጣቸዋል። እነዚህ በጣም ቀላል ናቸው አይደል? እነዚህም በቀላሉ ሰርታችሁ ማደግ ትችላላችሁ። አሁን ግን ወንዶች ላይቭ በቀጥታ ማግባት አትችሉም። ለምሳሌ እኔ ቀጥታ ላይቭ ይገባሉ ብል አልችልም። ላይቭ የምትለው ላይ ከዛ ፐርሚሽን ይጠይቀኛል፣ ፐርሚሽን ሰጣለሁኝ። ከዛ እዚህ ላይ እንደምትመለከቱት ጎ ላይቭ የምትላለች ጎ ላይቭ የምትለው ላይ ወይም ደግሞ መልቲ ፓርቲ ላይቭ የሚባል አለ። ይሄ ጎ ላይቭ የሚባለው ጎ ቀጥታ ላይቭ ለማግባት የሚጠቅማችሁ ነው። ይህኛው ቀጥታ ጎ ላይቭ ማለት ትችላላችሁ። ስለዚህ ምን ይለኛል? ሌቭል ሶስት መድረስ አለብኝ ይለኛል። ስለዚህ ዩ ማስት ቢ አባቭ ሌቭል ስሪ ቱ ስታርት ላይቭ ይላል። ላይቭን ለመጀመር ቀጥታ ሌቭል ሶስት መግባት ይጠብቅባል ይለኛል። እንደዚህም ደግሞ መልቲ ፓርቲ የሚባለው አለ። ሰዎችን እዚህ ላይ በማስገባት የተለያዩ ሰዎችን እዚህ ላይ በማስገባት ቀጥታ ላይቭ ለማግባት የሚጠቅማችሁ ነው። ይሄኛውንም ደግሞ ጎብላችሁ አያስገባችሁም። ስለዚህ ሌቪል ሶስት ማግባት አለባችሁ። ሴቶች ግን በሌቪል አንድ ማግባት ትችላላችሁ። ከመጀመሪያ ቀንጀ ተነስታችሁ የእናንተን ታስክ ማስራት ትችላላችሁ ማለት ነው። ይሄንን ይመስላል። ሌላኛው ደግሞ የሚያሳያችው ምንድነው? እዚህ ላይ መሳሳት ያለባችሁ የእናንተን ሌቪል ለማሳደግ እዚህ ላይ የሚከኙትን ሪወርድ ውስጥ የሚገኙትን ታስኮች ስሩት። ከዛ ምንድነው የምታረጉት ወንዶቹ ማለት ነው በቀላሉ እዚህ። የሚገኙት ታስኮች አሉ አይደል እነዚህ፣ ኮይኖችን ሰብስቡት። እነዚህ የመጀመሪያ ቀን ስትገቡ ሳይን የምትላለች እያንደኛ ቀን አምስት ኮይን አካባቢ ታገኙታላችሁ፣ ክሌም አድርጉት። እነዚህ ቅድም የነገርኳቸው ስሩት፣ ከዛ ምንድን ነው የምታደርጉት፣ በቀላሉ እነዚህን እነዚህን ሰርታችሁ እዚህ። አሁን ለምሳሌ አምስት ኮይን ብቻ አለኝ። ይሄ ኮይን ስድስት ሺህ ካደረሳችሁ፣ ሌብላችሁ ማሳደግ ትችላላችሁ። እንዴት ነው ማሳደግ የምትችሉት የሚለውን ነገር ልንገራችሁ። ቀጥታ ሩም ውስጥ ትገቡትና ሩም የምትል አማራጭ አለች። ቺ ላይ ትገባላችሁ። የእናንተን ፓርቲ ክሊክ አደረጋትላችሁ ለምሳሌ ፓርቲ የምትላለች አይደል እቺ፣ አማራጭ እዚህ ላይ የተለያዩ ፓርቲዎች ይደራደራሉ። እኔ ጋር ኔትወርክ ትንሽ ችግር ስለሆነ ነው። ፓርቲ የምትሎ ላይ ክሊክ ካደረጋችሁ በኋላ ፓርቲ ትከፍታላችሁ እዚህ እዚህ የእናንተን ፓርቲ ትከፍታላችሁ። ላውንች ዘ ፓርቲ ይላችኋል። አዚ ላይ ክሊክ ታርጉትና ጎ ቬሪፊኬሽኑን እኔ ስላልጨረስኩት ነው፣ ምክንያቱም ሌላ አካውንት ስላለኝ ማለት ነው። ከዛ እዚህ ላይ ከገባችሁ በኋላ ለራሳችሁ ጊፍት ትሰጣላችሁ ማለት ነው። ከዛ በኋላ ሌቪላችሁ ያድግላችኋል፣ ወይንም ደግሞ ቀጥታ ኮይንን ማግዛት ትችላላችሁ። እስቲ አሁን ሌላኛው አካውንት ላይ ሊግባና፣ አሁን ደግሞ እንዴት እንደሰራውት ላሳያችሁ። ትክክለኛ የኔ አካውንት ላይ ሊግባና ያለውን ነገር ላስረዳችሁ። አሁን ይሄኛው ትክክለኛ የኔ አካውንት ነው። በዚህ ዩዘር አይዲ እኔ ማግኘት ትችላላችሁ። በተጨማሪም ደግሞ እዚህ ላይ የተለያዩ ላይቭ በሚገባበት ጊዜ የተለያዩ ጥያቄዎችን መጠየቅ ትችላላችሁ። እዚህ ላይ የሚገኘው አሁን ለምሳሌ ተጨማሪ አካውንቶች ተከፍቶልኛል። ኤጀንሲ ማኔጅመንት የሚል አለ፣ ላይቭ ዳታ፣ ኮይን ትራንዛክሽን። እንደዚህም ደግሞ ኮይን ሲላል ኮይን መሸጥ ይችላል ማለት ነው። ስለዚህ እናንተ ሌቪል ሶስት መድረስ አለባችሁ። ቅድም ያልኳችሁ እዚ ላይ ነው የተለያዩ እነዚህ ኮይኖችን ስድስት ሺህ ካደረሳችሁ በኋላ ወይንም ደግሞ ሰዎች ከሰዎች የተለያዩ ኮይኖችን ማግዛት ትችላላችሁ። ወንዶች ሌቪል ሶስት ለመድረስ ማለት ነው። ስለዚህ ቅድም በነገርኳችሁ ላይቭ መግባት ስለማትችሉት፣ ስለዚህ ምንድነው የምታደርጉት ሩም ታብ ላይ ትገቡና እዚ ፓርቲ የሚል አማራጭ አለ አይደል? ፓርቲ የሚለው ላይ ክሊክ ታረጉትና የናንተን ፓርቲ ትከፍታላችሁ። በጣም ቀላል ነው። በጣም ቀላል በቀላሉ እናንተ ሌቪል ማሳደግ የምትችሉበት ነው። ከዛ ላውንች ዘፓርቲ ይላችኋል። ፓርቲውን ላውንች ታደርጉታላችሁ። ከዛ ላውንች ዘፓርቲ ትሉትና እዚህ ላይ ይቆጥራል፣ ይጨርሳል። እዚ ላይ እንደምትመለከቱት እኔ ምን ላይ ገብቻለሁኝ ፓርቲ ላይ ገብቻለሁኝ እዚ ላይ የምታደርጉታላችሁ እቺ የጊፍት ምልክት አለቻል እሷ ላይ ክሊክ ታደርጉትና በቀላሉ እዚ ላይ የሚገኙትን ጊፍቶች መካከል አንዱን ትመርጡትና ለራሳችሁ ኮይን እዚ ላይ ለምሳሌ 4158 ሪቻርጅ አለኝ ወይንም ኮይን አለኝ እችኛው ወደ ራሴ ምን አደርጋለሁ ወይም ደግሞ ለሰዎች ሰጣለሁኝ ማለት ነው። ጊፍት ሰጣለሁ። ለምሳሌ አንድ ሰጥቼ ይችላል ያሳያችሁ። ለምሳሌ እቺኛው ሃፒ የምትሉን እናንተ ከነዚህ መካከል ትመርጣላችሁ፣ በቁጥር ማለት ነው። ለምሳሌ እናንተ ለስድስት ሺ በአንድ ሺ በአንድ ሺ ብትመርጡት አሪፍ ነው። ሎክ ይላችኋል። ከነዚህ መካከል ሎክ ያለውን ጊፍቶች ትመርጣላችሁ። ሃይላክ የሚል አለ እሱ ላይ ክሊክ አድርጋችሁ ለምሳሌ ፓውደር የምትሉን እቺን ላይ ክሊክ አድርግና ሴንድ ባደርገው ወደ ራሴ ምን እያደረኩ ማለት ነው። ጋምብል እያደረኩኝ ነው፣ ወደ ራሴ እየላኩኝ ነው። ሴንድ ላለሁኝ ከዛ ከዛ የኔ ሌቪል ያድግልኛል ማለት ነው። እዚህ ላይ በዚህ መንገድ ሌቪሉን ማሳደግ ትችላላችሁ። በጣም ቀላል ነው። እንግዲህ ኩብራኔ ቻናል ቤተሰቦች በዛሬ እንዴት አድርጋችሁ እጅግ በቀላሉ መስራት እንደምትችሉ አሳይቻችኋለሁ። ሌላ ደግሞ እዚህ ማይ የሚል ላይ ከገባችሁ በኋላ ኢንቫይት ኒው ፒፕል የሚል አለ እሱ ላይ ክሊክ ታደርጉትና ትልቁ ዶላር የሚታገኙበት እስከ 60 ዶላር አካባቢ የሚታገኙበት በኢንቪቴሽን ነው። ለምሳሌ እኔ ለ17 ሰዎች ኢንቫይት አድርጌ ያለሁ ኢንቫይት ሊንክ ይለኛል። ይሄኛውን ኮፒ አድርግና ለሰዎች ኮፒ አድርጌ እዚ ላይ ሼር የምትላለች ይህች ሼር የምትሉ ላይ ክሊክ አድርጌ ኮፒ የምላለ ኮፒ አድርጌ ለሰዎች ሼር ማድረግ ነው። በተለያዩ አማራጮች እስከ 60 ዶላር አካባቢ የሚሰሩበት አማራጭ ነው ይህ እናንተ ሼር ያደረጋችሁለት ሰው ሙሉ ታክሲውን በየቀኑ ላይ የሚገባ ከሆነ ታስኮችን የሚሰራ ከሆነ ለእናንተ አስር ሺ አስር ሺ ለምሳሌ እኔ አስር ሺ ይሄኛውን ዳይመንድ ያገኘት በጊፍት ነው። ስለዚህ አስር ሺ አስር ሺ ለእናንተ ይሰጣችኋል። ሴቶች ከሆኑ ማለት ነው። ሴቶች ከሆኑ በወንዶች እንኳን የሚሰጠው ነገር የለም፣ በሴቶች ይሰጣቸዋል ማለት ነው። እንደዚህ ሪወርድ ላይ ገብታችሁ እነዚህ ማስራት እንዳትረሱት። እንደዚህም ደግሞ የተለያዩ ነገሮች አሉ። በክፍል ሁለት የምንገናኘው ይሆናል። በክፍል ሁለት ደግሞ ዝርዝር ያለ ነገር ይዤላችሁ እመጣለሁ። የፓርቲ አሰራር እንደዚህም ደግሞ የላይቭ አገባብና የተለያዩ ዊዝድሮ ሜተዱን ምን ይመስላል የሚለውን ነገር እንመለከታለን። በቀላሉ በዚህ መንገድ አካውንት ከፍታችሁ እነዚህን ታስኮችን በማስራት መስራት ትችላላችሁ። በጣም ቀላሉ ተጠቀሙበት። በዛሬ ቪዲዮ እጅግ በቀላሉ ጆዮ አካውንት አከፋፈተና እንዴት አድርጋችሁ ዶላሮችን መሰብሰብ እንደምትችሉት በቀላሉ አሳይቻችኋለሁ። እንደተጠቀማችሁበት አልጠራጠርም። ቀጣይ ደግሞ እንዴት አድርጋችሁ እዛ ላይ የሰራችሁትን ዊዝድሮ እንደሚታደርጉት እኔ ዊዝድሮ እያደረግኩ ነው ለእናንተ ማሳያችሁ እስከዛ በሰላም ቆዩ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሌላ ጊዜ በሌላ ቪዲዮ እንገናኛለን። ቸዳ ቆየን።